ባለፉት ቅርብ ዓመታት በግብርናው ላይ ቀደም ሲል እንዳነሳ ነው በተሰራ ስራ ግብርናው በሀገር ኢኮኖሚ እድገት ላይ ትልቅ ሚና እያበረከተ ይገኛል። ዘርፉ ላይ መንግስት በመንግስት በኩል የተሰጠው ትኩረት የማልማት አቅምን በማሳደግ ኢትዮጵያ ከስንዴ ተረጅነትም እንድትላቀቅ ያስቻላት ነው። የሚገኘው አቤል ሙሉጌታ በዚህ ጉዳይ ላይ ጥንቅር አለሁ። 112 ሚሊዮን ሄክታር መሬት የቆዳ ስፋት ያላት ኢትዮጵያ በዓለም ላይ ከፍተኛ የእርሻ መሬት ካላቸው ሀገራት መካከል አንዷ ናት። በዚህም በመሬት ይዞትዋ ከዓለም 127ኛ ደረጃ ላይም ትገኛለች። ሀገሪቱ ከአጠቃላይ የቆዳ ስፋቷ ውስጥም 74 ሚሊዮን ሄክታሩ ከፍተኛ ድካም ቢጠይቅም እንኳን ለእርሻ ሊሆን እንደሚችልም ይታሰባል። ነገር ግን በቀላሉ ሊለማ የሚችለው የመሬት አቅም ደግሞ 38.5 ሚሊዮን ሄክታር መሬት ሲሆን ከሀገሪቱ ከአጠቃላይ ቆዳ ስፋትም አራት በመቶውንም ይሸፍናል። ነገር ግን ኢትዮጵያ ይህንን ለመሬት ሙሉ በሙሉ የማልማት አቅም ቢኖራት መስኖና የበልግ ወቅትን ሳይጨምር በመኸር ብቻ ከአንድ ቢሊዮን ኮንታል በላይ ምርት ማምረት የሚያስችል እድልም ይዛለች። ለእርሻ ምቹ ከሚያደርጓት የተፈጥሮ ስጦታዎቿ መካከል ትልልቅ ወንዞችና 140 ቢሊዮን ሜትሪክ ኪዩብ በላይ የሀይቅና ሰው ሰራሽ ግድብ ውሃ አላት። ከፍተኛ የከርሰ ምድር የውሃ ባለቤትም ናት ኢትዮጵያ። ታዲያ ሀገሪቱ ይህ ሁሉ የተፈጥሮ ሀብት ቢኖራትም ኢትዮጵያውያን ራሳቸውን ከተረጅነትና ከስንዴ ልመና ማላቀቅ ሳይችሉ እልፍ ዓመታት ተቆጥረዋል። ከለውጡ ወዲህ ባሉ ቅርብ ዓመታት መንግስት ለግብርናው ዘርፍ በሰጠው ትኩረት በተሰሩ ስራዎችም ተጨባጭ ለውጥና ምርታዎችም ተመዝግበዋል። ስንዴን በእርዳታና በግዢ ወደ ሀገር ውስጥ ከማስገባት ይልቅ ለውጭ ገበያ እስከ ማቅረብ የደረሰ ቁርጠኝነት መንግሥትም አሳይቷል። ይህም እውን መሆን የቻለው ስንዴን በመስኖ በበልግና በመኸር የስንዴ ኢኒሼቲቭ ትግበራ በተሠራውም ስራ ነው። በተለይም ኢትዮጵያ ለስንዴ ግዢ በዓመት ከአንድ ቢሊዮን ዶላር በላይ ታወጣ የነበረውንም ታሪክ መቀየር የተቻለበትም ስራ ነው። ጠቅላይ ሚኒስትር አብይ አህመድም በቅርቡ ለሕዝብ ተወካዮች ምክር ቤት አባላት ሲገልጹ ከለውጡ በኋላ በግብርናው ላይ የታየው እድገት ከፍተኛ መሆኑንም ማንሳታቸውም ይታወሳል። ለምሳሌ በ2010 በሪፎርሙ ማግስት ኢትዮጵያ ውስጥ ሩዝ ነበር፣ ፎገራ አካባቢ ይመረታል። ግን እንደ ሀገር የምናመርተው አንድ ነጥብ አምስት ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። በየአመቱ አንድ ቢሊዮን ዳላር ገደማ ከውጭ እናስገባለን ብቻ ሳይሆን፣ ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። ቡና ከለውጡ ማግስት አራት ነጥብ አምስት ሚሊዮን ኩንታል ነው ያመረትን። ባለፈው ዓመት አስራ አንድ ነጥብ አምስት ሚሊዮን ኩንታል ቡና አምርተናል። ሁለት ነጥብ አምስት ቢሊዮን ዶላር ኤክስፖርት አድርገናል። ለዚህ ስኬት ደግሞ አርሶ አደሩ ትልቅ ድርሻ አለው። በተለይም ዘመናዊ እርሻን ትግበራ ኦን በማድረግና ተደራጅቶ በኩታ ገጠም በመስራት ትርፋ አምራች እየሆነም ይገኛል። ኮሚሽን ቀመዲ ሮማ ከናትቲ በሬት የስንዴ ምርት ጥሩ ነው። በክላስተር ተደራጅተን በግብርና ባለሙያዎች ተደግፈን እየሰራን ነው። ይኸው እንደምትመለከቱት ጥሩ ስንዴ ይዞልናል። ከዚህ በፊት በሄክታር ከ35 እስከ 40 ኩንታል ምርት ነበር የምንጠብቀው። አሁን ደግሞ 65 ኩንታል ድረስ በሄክታር እንገምታለን። ከዚህ በፊት በብተና እንዘራ ነበር። አሁን ደግሞ በኩታ ገጠም ተደራጅተን እየሰራን የተሻለ ምርት እናገኛለን። ልጆቻችንን በጥሩ እያሳደግንና በአግባቡ እያስተማርን እንገኛለን። ኑሯችንም ተሻሽሏል። የሚገርመው በኩታገጠም የሚዘራው በተለመደው መንገድ ከሚዘራው በእጅጉ የተሻለ ምርት አለው። አሁን ላይ በአገሪቱ ካለው ለም መሬት ከግማሽ በላይ መታረስ ጀምሯል። ከለውጥ በፊት የነበረው የሚታረስ መሬት ከ10 እስከ 13 ሚሊዮን ሄክታር ያልበለጠም ነበር። በዘንድሮ የመኸር ወቅት ብቻ በሀገር አቀፍ ደረጃ በተለያዩ ሰብሎች 21 ሚሊዮን ሄክታር የሚጠጋ መሬት ለምቶም ይገኛል። ከዚህም 653 ሚሊዮን ኩንታል ምርትም ይጠበቃል። ከዚህ ከለማው ውስጥ ደግሞ 4.5 ሚሊዮን ሄክታሩ በስንዴ ለማ ሲሆን 3 ሚሊዮን ሄክታር በኩታ ገጠመም ለምቷል። በአጠቃላይ በሀገር አቀፍ ደረጃ 177 ሚሊዮን ኩንታል ስንዴ ምርት ለማምረትም በእቅድም ተይዟል። እንቀጥላለን እዚህ ጉዳይ ላይ ነው የምንቆየው። ባለፉት ሰባት ዓመታት በግብርናው ዘርፍ ላይ ከተወሰዱ የለውጥ እርምጃዎች አንዱ ግብርናውን በዘመናዊ ቴክኖሎጂዎች የማገዝ ስራ ነው። በዚህም የተጀመሩ ስራዎች ምርትን ከማሳደግ አልፈው በምግብ ራስን የመቻል አቅምን ከፍ የማድረግ እንዲችሉ ሆኗል። ና ከዚህ ጋር በተያያዘ ወይን ሸት ደጀኔ በዚህ ጉዳይ ላይ ያዘጋጀችልን ዘገባ አለ፣ እሱን እንከታተላለን። በኢትዮጵያ የግብርናው ዘርፍ ለዘመናት ኢኮኖሚውን ተሸክሞ ቢቆይም የሚፈለገውን ውጤት ግን ሊገኝ አልቻለም። በቴክኖሎጂ ያልታገዘ ኋላ ቀር የግብርና ዘዴ የአርሶ አደሩ ኑሮ ከእለት ጉርስ እንዳይሻገር አድርጎትም ቆይቷል። ይህ አካሄድም ለውጥ እንደሚያስፈልገው በማመን የተደረገው የግብርና ሽግግር፣ ባለፉት የለውጥ ዓመታት ዘርፉን የቀየሩ ውጤቶች የታዩበት ሆኗል። እስኪ ይህንን በስፋት እንመልከት። ባለፉት ሰባት ዓመታት ከተደረጉ የግብርና የለውጥ ምሰሶች አንዱ ግብርናውን በዘመናዊ ቴክኖሎጂዎችና ዘዴዎች ማዘመን ነው። በዚህም ተጨባጭ ውጤት ተገኝቷል። ቀደም ሲል የተዘነጉ መሬቶች ፍሬያማ መሆንና ምርት ከሀገር ፍጆታ አልፎ የውጭ ምንዛሪ ማስገኘት ጀምሯል። የምትመለከቱትን መሬት ዝናብ ከመምጣቱ አስቀድመን እናዘጋጃለን። በሁለት ወቅቶች እናርሳለን። በዘንድሮ ዓመት በአጭር ጊዜ የሚደርስ ዘር በማግኘታችን በክረምት ወቅት ማሽላና ጤፍ ምርት አምርተን እየሰራ እንገኛለን። ያለፈው ዓመት ያገኘነው ምርት አነስተኛ ነበር። ዘንድሮ የተሻለ ምርት እንጠብቃለን። እንግዲው የዘንድሮ የእርሻ ሁኔታ ስንመለከት ያው ክላስተር የሚባል በፊት አናቅም ነበረ። ዘንድሮ በክላስተር ተደራጅተን በክላስተር ይህንን የመሰለ ስንዴ ለማሳየት በክተናል። ግብርና ባለማች በየሳምንቱ በየቀኑ መታቸው አረምን ያርማሉ። እንደገና የሱ የሚያስፈልገው ክራይቴሪንም መድኃኒትንም ዩሬም ዳፍን እየጨመሩ እስከዚህ ድረስ በጥራት እየተጠበቀን ነው። ዘጠና ሁለት ነው ክላስተር የተጠቀምነው። ሰዎች በፊት አንደኛ ፍቅራችን የሁላ ሁላ ገበሬ አሁን ሌሊትም ቀንም ነው የምናጠጣው። ውሃው አንድ ጠብ የለም። በፊት ግን ለም አንዱ ወሽንበራ ይዘራል፣ አንዱ ማሽላ ይዘራል። በቃ አምስት ካሻ ስድስት ካሻ ያው መልሰን እርዳታ ነው ስንፈልግ ከሁለቱ ሰላሳ ኩንታል አገኛለሁ ብዬ የ ለኢትዮጵያ በምርት ረገድ የተመዘገበው ትልቁ ታሪካዊ ስኬት ነው ኢትዮጵያ በስንዴ ልማት ከልመና ወጥታ ለመጀመሪያ ጊዜ ወደ ውጭ ገበያ መላክ ጀምራለች የዚህ ለውጥ መገለጫ የሆኑት ደግሞ አፋር ሱማሌ ቤንሻንጉል ጉምዝና የጋምቤላ ክልሎች ናቸው የነበረ አርሶ አደር እያመረተ ምርት የሚያሰበስበውና የሚያገኘው አሁን በመስኖ በበልግና አልፎም በደገም ሰብል ምርት እያመረተ የሀገራችንም ኢኮኖሚም ከመሸፈን አንጻር በምግብ ዋስትና ራስን ከመጫል አንጻር ጥሩ ስራዎች እየተሰሩ ይገኛሉ። አሁን ደግሞ የመስኖ ልማቱ የበጋ መስኖ ስንዴን ከማስጀመር አንጻር እንደ ሀገር ከሪፎርሙ ወዲህ ጥሩ ነገር እየተሰራ ይገኛል። በሀገራችን ምርታማ ናት፣ ብዙ ነገር አላት። ያንን ነገር ግን ለማድረግ በሰው የሚሰራ ሳይሆን በቴክኖሎጂ በተደረገ ነገር ለማድረግ ከመንግስት የበለጠ በተጨማሪ በግለሰብ ተደግፎ የሚሰራው ነገር ተደራሽ ስለሚሆን እሱ ላይ ብንሰራ እላለሁ። አፋር፣ ቤንሻንጉል፣ ጋምቤላና ሶማሌ በጣም ትልቅ የኢትዮጵያን ለምርት ለምርት ለማረስ የሚመቹ ምርጩ መሬቶች በቂ ውሃ ያላቸው በተለይ ለመስኖ የሚሆኑ ሜዳም ከመሆናቸው አንጻር በቂ ያላቸው ስለሆኑ አልተጠቀምንባቸውም። ስለዚህ የተለይ አትኩሮት ተደርጎ ወደፊት መሰራት ያለባቸው ቴክኖሎጂዎቹን ቅድም የጠቅስ ናቸው ቴክኖሎጂዎችም ከዘርም፣ ከማዳበሪያም፣ ከትራክተር ከመካናይዜሽን ተጠቅመን የበለጠ የምናመርትበትን ነገር መቀየስ አለበት ብዬ ነው የምነግረው እንጂ አሁን ባለን ሁኔታ ምንም የተጠቀምንበትና የሰራንበት ሁኔታ ስላልሆነ መንግስትም ወደዛ አቅጣጫውን አድርጎ መሄድ እንዳለበት ሀሳቤን አስተላልፋለሁ። የግብርናውን ምርታማነት ለማሳደግ የሚገነባው ግዙፍ የማዳበሪያ ፋብሪካ ግንባታ ፕሮጀክት ከውጭ ማዳበሪያ ለመግዛትና ለማጓጓዝ የሚወጣውን ከፍተኛ የውጭ ምንዛሪ ማስቀረትና ምርትና ምርታማነትን በማሳደግ ፋብሪካው ከፍተኛ ኢኮኖሚያዊ ጠቀሜታው የጎላ ነው። ኢትዮጵያ በራሷ የተፈጥሮ ጸጋ፣ በራሷ የተፈጥሮ ሀብት ለምግብ ዋስትናዋ የሚያስፈልጋትን የማዳበሪያ ግብአት ማምረት መቻሏ ትልቅ አቅም ነው የሚፈጥርላት። ይህ ተገማሽ በሆነው በዓለም አቀፍ ሁኔታ የዋጋ ከፍና ዝቅ ማለት ብቻ ሳይሆን ማዳበሪያ የሚታጣበት አጋጣሚ እንኳን ቢፈጠር ያንን በሀገር ውስጥ አቅም አምርቶ ያንን መቋቋም የሚያስችል ቁመና ላይ መድረስ ማለት ለሀገራችን የሚኖረው ትርጉም ከፍተኛ ነው ብሎ መውሰድ ይቻላል። ከዛም ባለፈ ሁሉንም የልማት አቅሞቻችንን አሟጠን ተጠቅመን ብልጽግናን እናረጋግጣለን የሚለው እሳቤ ከሳቢ ባለፈ ወደ ተጨባጭ ተግባር መሸጋገር መጀመሩን ነው የሚያሳየው። በ2017 በጀት ዓመት 157 ቢሊዮን ኩንታል ምርት ተሰብስቧል። በምግብ ራስን በመቻል አንጻር አበረታች ውጤቶችም ተገኝቷል። ይህ ኢትዮጵያ ምርታማነትን የማሳደግምና የምግብ ሉዓላዊነትን የማረጋገጥ መንገዷን መጀመሯን ማሳያ ነው። እዚህ ጉዳይ ላይ እንቆያለን። ተጨማሪ ሀሳቦችን ለማንሳት ስቱዲዮ እንግዳ ጋብዘናል። እንግዳችን በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ኢኮኖሚክስ ምርምር ዳይሬክተር የሆኑት ዶክተር ታደለ ማሞ ናቸው። ከእኛ ጋር ቆይታ ያደርጋሉ። ዶክተር ስለመጡ እናመሰግናለን። አመሰግናለሁ ስለጋበዛችን። መልካም። ጥሩ ወደ ቀዳሚው ሀሳብ እንለፍ። እንደ ሀገር ከለውጡ በኋላ በተለይ የግብርናውን ክፍለ ኢኮኖሚ ምርትና ምርታማነት ለማሳደግ የተለያዩ ተግባራት እየተከናወኑ ነው የሚገኙት። በዚህም ውጤቶች እየታዩ ነው። ይህ ጉዳይ በተለይ ማህበረሰቡን አጠቃላይ በምግብ ራሱን የመቻል ከማገዝም በዘለለ ደግሞ የምግብ ሉዓላዊነቱን ለማረጋገጥ በሚያስችል ሁኔታ ላይ እየተንቀሳቀሰ ነው ማለት እንችላለን ወይ? መልካም፣ አዎ እንግዲህ በተለይ በስንዴ በበጋ መስኖ ስንዴ የመስኖ ስንዴ ማለት ነው። በስንዴ ራሳችን ችለናል። ከዚህ በፊት ስንዴ ከውጭ በከፍተኛ ዋጋ ይመጣ ነበር መጥቶ ለፋብሪካዎች በኮታ ነበር የምናሰራጨው በከፍተኛ ድጎማ። ፋብሪካዎች ደግሞ የዱቄት ፋብሪካዎች ለዳቦ ቤቶች እንደዚሁ በኮታ ነበር የሚያሰራጩትና ና ያ ቀርተዋል። ይሄ ትልቅ ለውጥ ነው ማለት ነው እንደ ሀገር ከዛ ፋብሪካዎቹ በቂ ስንዴ ስለማያገኙ ከ30 እስከ 50 ፐርሰንት የሚሆነውን ካፓሲቲያቸውን ነበር የሚጠቀሙትና አሁን በሙሉ አቅማቸው ማምረት ችለዋል ማለት ነው። ስንዴ በብዛት ስለሚያገኙ ይሄ አንድ ትልቅ ምርታ ነው ማለት ነው። ከዛ በተጨማሪ በስንዴ ብቻ ሳይሆን በሌሎች ሰብሎችም ላለፉት አስር ዓመታት ማለት ይቻላል በፊት ከነበረው ምርታማነት ከ60ና ከ50% በላይ ጨምሯል ማለት ነው። በቆሎ ከ10 አመት በፊት በምንመለከትበት ጊዜ ምርታማነቱ ከአንድ ሄክታር 30 አካባቢ ነበር። አሁን ከ42 አርባ አምስት እንደዚህ በላይ ሆነዋል እና ሌሎችም አሁን ሩዝም መመልከት ይቻላል በሩዝ በፊት የማይመረቱባቸው ቦታዎች ላይ አሁን በከፍተኛ ደረጃ ማምረት ችለናል። ስለዚህ እንደ ሀገር በቂ ሰብል ማምረት ተችሏል ማለት ነው። የሚቀረን ምናልባት በከፍተኛ ደረጃ ከሚመረትባቸው ቦታዎች በትርፍ ከሚመረትባቸው ቦታዎች በማጓጓዝ እጥረት ወዳለባቸው ቦታዎች እንደዚህ የማመቻቸት ነገሮች ይቀሩናል። ይሄ አንድ የቤት ስራችን ነው የሚሆነው ማለት ነው። ከዛ በተጨማሪ አርሶ አደሮቻችን ሙሉ ቴክኖሎጂ እየተጠቀሙ አይደሉም። ያንን እንዲጠቀሙ ምርታማነትን በሀገር ደረጃ አሁን ካለበት የበለጠ ከፍ ማድረግ ይቻላል ማለት ነው እና ማዳበሪያ ሪኮመንድ ከተደረገው በታች ነው የሚጠቀሙት። ያንን ከፍ በማድረግ ምርጥ ዘርን ሁሉም እንዲጠቀም በማድረግ ኬሚካሎችን እንዲጠቀሙ በማድረግ አሁን ከፖቴንሻል በታች ነው ማምረት፣ ከምንችለው አቅም በታች ነው የምናመርተው እና ያንን ሁሉ አርሶአደር በሙሉ አቅም ማምረት ቢችል የበለጠ ለሁሉም ሰው የሚበቃ ከዛም አልፎ ወደ ውጭ የምንልካቸው እሴት ጨምረንባቸው ወደ ውጭ ለመላክ የሚያስችል አቅም አለ ማለት ነው። ምናልባት ከዚህ ከበጋ መስኖ ጋር ተያይዞ ያለውን እናንሳ። በበጋ መስኖ ልማት በተጨማሪም ደግሞ የማያመርቱ አካባቢዎች ጭምር ወደ ምርት እንዲገቡ በማድረግ በግብርናው ዘርፍ ያለው ለውጥ እንዲመጣ እየተደረገ ነው፣ ምርትና ምርታማነትም እንዲጨምር እየተደረገ ነው እና ይህ ደግሞ ቀጥታ የሚያያዘው ከብሔራዊ ጥቅም ጋር ነው። የምግብ ሉዓላዊነትን ማረጋገጥ ሲቻል ከብሔራዊ ጥቅምን ማስከበር ጋር ይያያዛል እና ይህ እንዴት ይታያል? እንዴት ነው የሚገለጸው የሚለውን ሀሳብ እናንሳ። ጥሩ እንግዲህ ሀገራችን ከዚህ በፊት የውሃ ማማ ተብላ ነው የምትጠራው። ነገር ግን ያንን መጠቀም አልቻልንም ነበር ለዘመናት በተለያዩ ምክንያቶች፣ የተለያዩ ሀገራት የፖለቲካ ጫና አለ፣ ሌሎች የአቅም ማነስም ነበር፣ ከዛ የትኩረት ማነስ ሁሉ ነበር እና በዛ የተነሳ ውሃችንን መጠቀም አልቻልንም ነበር። አሁን ከቅርብ ጊዜ ወዲህ መንግስት በተለይ በዝናብ ላይ የተንጠለጠለው ግብርና እንደማያዋጣ፣ ዝናቡ ጥሩ በሚሆንበት ዘመን ጥሩ ምርት እናገኛለን፣ ዝናቡ ዘግቶ የሚመጣ ወይ ደግሞ ቶሎ የሚወጣ ከሆነ ምርትም ምርታማነትም በከፍተኛ ደረጃ እንደሚጎዳያን በመረዳት መስኖ እንደ ዋነኛ የትኩረት አቅጣጫችን እንደሆነ እንደ ሀገር፣ የሀገር ሉዓላዊነትን የምግብ ሉዓላዊነትን ለማሻሻል እንደ ዋነኛ መንገድ ተድርጎ ስለተወሰደ ያ በስፋት በፊት የማይታሰቡ ዝም ብሎ የሚፈሱ ወንዞች ትኩረት የማይሰጡ ባቸው ወንዞቻችን እንዲሁ የሚሄዱትን አሁን ያን በሁሉም ቦታ ማምረት ተችሏል ማለት ነው። አሁንም ቢሆን ብዙ አቅም አለን ያልተጠቀምንባቸው ትልልቅ ወንዞች አሉ። ያንን ትልቅ ኢንቨስትመንት በማድረግ ማስፋት ያስፈልጋል። ከዛ በተጨማሪ ደግሞ የገጸ ምድር በፊት ተሞክሮ ሰክሰስፉል ያልሆንበትን ውሃ ማቆር በተለይ ዝናብ ቶሎ በሚወጣባቸው ቦታዎች ላይ የውሃ ማቆርን እንደ ሰፕሊመንተሪ ኢሪጌሽን በማድረግ እዛዛ ላይ ማተኮር ያስፈልጋል። እነዚህ በሙሉ በቂ ምግብ ለማምረት በአመት ሁለቴ ሶስቴ ለማምረት የሚያስችሉ ናቸው ማለት ነው። ያንን አደረግን ማለት ደግሞ ከውጭ የምናመጣቸው ለምግብነት የሚውሉ ሰብሎች አይኖሩም ማለት ነው። ቢኖሩም የተወሰኑ እኛም በምትኩ ሌላ ልከን ነው የምናመጣው ማለት ነው። ባላንስ ማድረግ እንችላለን እና የሀገርን ሉዓላዊነት እና ብሔራዊ ጥቅምን ለማስከበር እንደ ዋነኛ መውጫ መንገድ ነው ማለት ነው። መስኖ ላይ ማተኮር ጥሩ። የግብርናውን ምርትና ምርታማነት ለማሳደግ አዳዲስ ቴክኖሎጂዎችን መጠቀም፣ አዳዲስ የምርምር ስራዎችንም ወደ ዘርፉ የማስገባት ስራ በእጅጉ ይጠይቃል። ከዚህ አኳያ እየተሰራ ያለው ስራ ምን ይመስላል? ይህ ድጋፍ በመደረጉስ የመጣው ለውጥ ወይም ምርትና ምርታማነቱ ላይ ያሳደረው ተጽዕኖ ምንድን ነው? እንዴት ይገለጻል? እንግዲህ አንዱ መካናይዜሽን ላይ ትኩረት ማድረጋችን ነው። በቂ ነው ባይባልም ከቀረጥ ነጻ፣ እንደገና ደግሞ የተወሰኑ ቦታዎች ላይ የሚገጣጠሙ እንትኖች አሉ። ትራክተሮች ከውጭ መጥተው ና እንደ ሻሸመኔ አካባቢ ያ ጥረቱ ጥሩ ነው ማለት ነው። ያ በቂ ነው አይደለም። ምክንያቱም እነዚህ በተፈጥሯቸው ብዙ ኢንቨስትመንት ይፈልጋሉ፣ ቴክኖሎጂ ይፈልጋሉ። ከሌሎች ሀገሮች ጋር በተለይ ካደጉ ሀገሮች ጋር አብሮ መስራት እዚህ ፋብሪካዎች መጥተው እዚህ እንዲሰሩ ጆይንት ቬንቸሮችን ማድረግ ያስፈልጋል። እና ከቀረጥ ነጻ ማድረጋችን ሁኔታዎችን ማመቻቸት ጥሩ ነው ማለት ነው። ግን በሁሉም አርሶ አደር ያንን መጠቀም ችለዋል ወይ? ገና የሚቀሩን ብዙ ነገሮች አሉና ወደ መካናይዜሽን በመሄዳችን ከድረ ምርት ጋር ተያይዞ ያሉ ቶሎ የማይታጨድ ከሆነ የሚረግፉ የሚባክኑ ይኖራሉና ያንን ለመቀነስ የምርት ብክነትን ለመቀነስ አይነተኛ ሚና ስለሚጫወት ያንን በጅምር ደረጃ ቢሆንም የሚቀሩን ነገሮች አሉ። ያ እዛ ላይ በደንብ ማተኮር ያስፈልጋል። ሌላው ትራክተሮች፣ ኢቭን ትራክተር ብቻ ሳይሆን ሴንሰሮች የተገጠሙባቸው የአፈር ለምነትን ደረጃ የሚገልጹ ሌሎች ተጨማሪ ነገሮችን መረጃ ይዘው እንዲመጡ ያ ደግሞ ምን ያህል ማዳበሪያ የት አካባቢ ምን አይነት ማዳበሪያ መጠቀም አለብን የሚሉ መረጃዎችን አፈር ምን ጎደለው ምን ጥሩ ነገር አለ አፈር ውስጥ በቂ በበቂ ደረጃ ምን አለ የሚሉ ነገሮችን ሁሉ ተጨማሪ ከማረስ በተጨማሪ እነዛን መረጃዎች ይዘው እንዲመጡ ዘመናዊ ቴክኖሎጂዎች ዘመናዊ ትራክተሮችን እነዚህ የተገጠሙባቸው ቴክኖሎጂዎች ማድረግ ያስፈልጋሉ ማለት ነው ከማረስ ተጨማሪ መልካም ሌላው እንግዲህ ከለውጡ በኋላ ኢትዮጵያ በግብርናው ዘርፍ ላይ ያደረገቻቸው ስራዎች ትልቅ አቅም የሚፈጥር ትልቅ ለውጥ እንዲመጣ ኢትዮጵያ ወደ አዲስ ምዕራፍ ያሸጋገረ ነው ብለናል ነገር ግን ካላት ሀብት መነሻነት አሁንም መስራት ይጠይቃል የሚለው የብዙዎች ሀሳብ ነው እና የሀገሪቱን የግብርና አቅም አሟጦ ከመጠቀም ረገድ ምን ሊደረግ ይገባል ምን ሊሰራ ይገባል ይላሉ አንደኛ በደጋው እስካሁን ግብርና የምናካሄድባቸው ቦታዎች ላይ ቴክኖሎጂዎች የወጡ ብዙ ቴክኖሎጂዎች ግን አርሶ አደር እጅ ያልደረሱ አሉ፣ ሸልፍ ላይ ያሉ ያልተባዙ አሉ። ያንን እንዲጠቀሙ ማድረግ ለዛ ደግሞ አባሽ ድርጅቶች የግልንም ጨምሮ ማለት ነው። ምርጥ ዘር የሚያባዙ በእቅድ ላይ ተመስርተው የት አካባቢ ምን አይነት ምርጥ ዘር ምን አይነት ዝርያ ያስፈልጋል የሚለውን አምርተው ለዛ ታርጌት የሆኑ ቦታዎች ላይ የሚያቀርቡ የግልም የመንግስትም ያንን በስፋት መደገፍና እንዲያቀርቡ ማድረግ ያስፈልጋል። ከዛ በተጨማሪ ግን ያላየናቸው ቆላ አካባቢ፣ ለምሳሌ ጋምቤላ ሰፊ መሬት አለን። ለኢንቨስተሮች ብዙ ጊዜ ይሰጣል። እነሱ ግን ያው በታሰበው መልክ ኢንቨስት እያደረጉ አይደለም። ለዛ ደግሞ ምቹ ያልሆኑ ኢንቫይሮመንት ሁኔታው ሊያስቸግር ይችላል፣ እና ምቹ ኢንቫይሮመንት በመፍጠር የሚያስፈልጉ ለኢንቨስተር ለኑሮም ጭምር የሚያስፈልጉ ነገሮችን በማመቻቸት ኢንቨስተሮች ወደ ቆላ ሄደው ሰፊውን መሬት እንዲያለሙ ማድረግ። ከመንግስት ጋር በመተባበርም ጆይንት ቬንቸር በመፍጠር ያላሰብ ናቸው ግን አቅም ያላቸው ፖቴንሻል ያላቸው ቦታዎችን ቤኒሻንጉልን፣ ብዙ ቦታዎች ማሰብ ይቻላል ና እዛ ላይ ትኩረት አድርገን ከደጋው ከተለመደው የግብርና አካባቢ ወጣ ብለን ያንም በስፋት ማምረት ያስፈልጋል ማለት ነው ጥሩ ዶክተር ታደለ ማሞ በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ኢኮኖሚክስ ምርምር ዳይሬክተር በጠዋቱ ስቱዲዮ መጥተው ለሰጡን ማብራሪያ እናመሰግናለን መልካም ቀን ይሁን ይህም አመሰግናል ስለጋበዛችሁ መልካም ቀን